ሰላም ጤና ይስትልን የአሻም ተከታታዮች እንደምን አላችሁ ለዛሬ ዕለተ አርብ ግንቦት 15 ቀን 2017 ዓ.ም ምት ያዝንላችሁ የአሻም የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል እኔ የዕለቱ ተረኛ ሳላፊ ሙሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን የጠቅላይ ሚኒስትር አብይ አህመድ የፈረንሳይ ጉብኝት የሁለቱን ሀገራት ሁለንተናዊ ግንኙነት እያጠናክራል ተባለ። ከ6000 በላይ የሚሆኑ ኢትዮጵያውያን የሐጅና ኡምራ ሃይማኖታዊ ጉዞ ተካፋይ መሆናቸው ተጠቆመ። በዘጠኝ ወራት ውስጥ በሕገወጥ የሰዎች ዝውውር ከአንድ መቶ በላይ መዝገቦች መቅረባቸውን ቢሮው በአሻም በኩል አስታወቀ። ከውጭ ኔታንያሁ የፈረንሳይ የብሪታንያና የካናዳ መሪዎች ከሐማስ ጋር ወግነዋል ሲሉ ክሳቸውን አሰሙ። ተመልካቾቻችን ቀደም ሲል ያስተዋወቅናቸው ርዕሰ ጉዳዮችን ጨምሮ የቢዝነስና የስፖርት ዜናዎቻችን ሰዓታቸው ጠብቀው ወደ እናንተ የሚደርሱ ይሆናል። አብራችሁን ቆዩ። የጠቅላይ ሚኒስትር አብይ አህመድ የፈረንሳይ ጉብኝት የሁለቱን ሀገራት ሁለንተናዊ ግንኙነት ያጠናክራል ተባለ። ጠቅላይ ሚኒስትር አብይ አህመድ በፈረንሳይ እያደረጉ የሚገኙት ጉብኝት የሁለቱን ሀገራት ሁለንተናዊ ግንኙነት እንደሚያጠናክር አሻም ያነጋገረቻቸው አንድ የፖለቲካ ሳይንስ ሳይንስና የዲፕሎማሲ መምህር ገለጹ። ጠቅላይ ሚኒስትሩ በፈረንሳይ ለተደረገላቸው ደማቅ አቀባበል ምስጋናቸውን ቸረዋል። ቴዎድሮስ ፍቅሩ ያዘጋጀው ዘገባ ብርሃን እሸቴ እንደሚከተሉ ያቀርበዋል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ወደ ፈረንሳይ በማቅናት ከፈረንሳይ ዋቻቸው ፕሬዚዳንት ኢማኑኤል ማክሮን ጋር መገናኘታቸው ታውቋል። ጠቅላይ ሚኒስትር አብይ አህመድና የልኡካን ቡድናቸው በፕሬዚዳንት ኢማኑኤል ማክሮን በኤሊሴ ቤተ መንግስት አቀባበል ተደረጉላቸዋል። በሁለትዮሽ ውይይቱ ወቅትም ፕሬዚዳንት ማክሮን በታህሳስ 2017 ዓ ም ኢትዮጵያን ሲጎበኙ የተደረሱ ስምምነቶችን አፈጻጸም አብረው መገምገማቸው ተገልጿል። ሁለቱ ሀገራት ለረጅም ዘመናት እንደ መከላከያ እንዲሁም ደግሞ ጸጥታ፣ የባህር ኃይል ጥበቃና ትምህርት ባሉ ዘርፎች ጠንካራ ትስስርና ትብብር የፈጠሩ መሆናቸው እንደተጠበቀ ሆኖ በፓሪስ የነበራቸው ውይይት በኢኮኖሚው መስክ የበለጠ ትብብር ለማድረግ እድሎችን የፈተሸ እንደነበር አሻም ከጠቅላይ ሚኒስትር ጽህፈት ቤት ያገኘችው መረጃ ያመላክታል። ማክሮን በቅርቡ በታኅሳስ ወር ኢትዮጵያ መጎበኘታቸው የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድ በፈረንሳይ ለተደረገላቸው አቀባበል ምስጋና መቸራቸውን አሻም ከጠቅላይ ሚኒስትሩ የማህበራዊ ትስስር ገጻቸው ላይ መመልከት ችላለች። አሻም የሁለቱን ሀገራት ዲፕሎማሲያዊ ግንኙነት በሚመለከት በዋቻሞ ዩኒቨርሲቲ የፖለቲካ ሳይንስና ዲፕሎማሲ መምህሩን በቀል ሀብታሙን አነጋግራለች። እሳቸውም ይህ የጠቅላይ ሚኒስትር አብይ የአህመድ ጉብኝት በሁለቱ ሀገራት መካከል ያለውን ሁለንተናዊ ግንኙነት እንደሚያጠናክር ገልጸዋል። የክቡር ጠቅላይ ሚኒስትራችን ወደ ፈረንሳይ ሄዶ ከፈረንሳይ ፕሬዚዳንት ጋር ያደረገው ግንኙነት ሁለንተናዊ በመሳዊ ግንኙነትን የሚያጠናክር ነው። የመጀመሪያው መሆነው ይህም በሁለቱም ነገሮች መሀል ላይ ቀድሞ የነበረው ወዳጅነትን ወደ ላቀ ደረጃ ካስ እንዴል መተማመኑ እንድፈጠር ተጨማሪ ኢኒሽቲቮቹም እንዲሁም ፕሬዚዳንታ የፈረንሳይ ፕሬዝዳንት ወደ ኢትዮጵያ ታይሳሰካ በላይ የመጡበት ጊዜ ላይ በተወያዩት ጉዳዮች ላይ የበለጠ መተማመን ላይ እንድደረስ መተማመን ላይ እንድደረስ ተፈልጎ የነበረው ዲፕሎማሲያዊ ግንኙነቱን ለማጠናከር እና እሱንኑ ከግብ ለማድረስ የሚያችል እንዲሁም በሚራቡና በኢትዮጵያ መሀል ላይ ያለው ተጨማሪ መተማመን እንዲፈጠር በር የሚቀር ትልቅ ግንኙነት እና ወዳጅነት ጉዞ ብዬ ነው የሚወስደው። ከዚህ ቀደም የፈረንሳዩ ፕሬዚዳንት ወደ ኢትዮጵያ በመጡበት ወቅት የኢትዮጵያ መንግስት ያደረገውን የማክሮ ኢኮኖሚ ማሻሻያ ፈረንሳይ እንደምደግፍ መግለጻቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውሷል። በቀለ ሀብታሙ እንደገለጹት ከሆነ ታዲያ ፈረንሳይ አሁንም ኢኮኖሚያዊ ድጋፏን አጠናክራ እንደምትቀጥል ያሳያል ሲሉ ምልከታቸውን አጋርተዋል። ይሄኛው የማይክሮ ኢኮኖሚ ማሻሻያም እንዲሁም ኢትዮጵያ አሁን በምስራቅ አፍሪቃና በአፍሪቃ አካባቢ ላይ ያላት ጂኦ ፖለቲካ ሁኔታም እንዲሁም የኢትዮጵያ መንግስት ለማልቲላትራል ወይም ዘርፈ ብዙ ግንኙነቶችን ለማጠናከር በሚታረክበት ውጭ ፖሊሲና ዲፕሎማሲ ላይ የነበረ ኢትዮጵያ እየተመቻ ስለመጣ፣ ስለዚህ የአሜሪካ ፖሊሲ ቢሆን በዚህ መልኩ ተቃኝቶ የአሜሪካ ፕሬዚዳንት ቢሆን አዎንታዊ እይታ በኢትዮጵያ ላይ አለ ብዬ ነው በግሉ ማለት ነው። ኢትዮጵያ በአሁኑ ሰዓት የምታደርጋቸው ሁለትዮሽ ግንኙነቶች ጥቅሟን ያስከብረ እንደሆነ ማክለዋል። በሁለትዮሽ ጥቅም ላይ የተመሰረተ ሰጥቶ መቀበል ማ የተመሰረተ ግንኙነት የሚፈጥሩበት ሞር ደግሞ በፈረንሳይ ና ሜን በቬትናም በኢትዮጵያ መሀል የነበረው የግንኙነትን ሊያድግ በሚችልበት መልኩ ከሆነ የኢኮኖሚ ዲፕሎማሲ ስለሆነ የቴክኖሎጂ እድገት ስለሆነ ከፖለቲካ ይልቅ ኢኮኖሚያዊና የንግድ ላይ ፎከስ አደረገ በቴክኖሎጂ ሽግር ላይ እንዲሁ በከተማ አድቫንስሜንት ላይ በሚያድግ መልኩ ስለሚያመዝን ከፈረንሳይ ጋር ነበረው እንደዛ በሁለት ሰዎች ጥቅም ላይ የተመሰረተ የፈረንሳይ ብሔራዊ ጥቅም በሚያስጠብቅ እንዲሁ የኢትዮጵያን ብሔራዊ ጥቅም በሚያስጠብቅ መልኩ የነበረ ስለሆነ የብሔራዊ ጥቅሞቻቸውን የአንደኛው በሌለኛ ላይ ተጥሮ በማያደርሱ መልኩ ኮሚኒኬት የሚያደርጉበት ወይም ግንኙነት የሚያደርጉበት ስለሆነ በዋንነት ደግሞ የአገራት ሉዓላዊ አገራት በየራሳቸው ስፌር ስምምነት የሚያደርጉበት ስለሆነ የአንደኛው ጥቅም የሌለኛው በማይጎዳ መልኩ ከሆነ የሶስተኛው ወገን ጥቅም በማይጎዳ መልኩ የዲፕሎማሲ ግብት የሚያደርጉበት ከሆነ የነጽነት ጥቅስ ተከብሮ ብሔራዊ ጥቅሞቻቸውን በማይጎዳ መልኩ ዲፕሎማሲ የሚያደርጉበት ስለሆነ እኔ በኢትዮጵያ ላይ ከቬትናም ይሁን ከፈረንሳይ ይሁን የሚያደርጉት አሉታዊ ተጽዕኖ ይኖራል ብዬ አላስብም። ፕሬዚዳንት ማክሮን ከዚህ ቀደም በአዲስ አበባ በነበራቸው ጉብኝት የኢትዮጵያን የዳክለሳ ስራ በሙሉ መልክ ደግፈው የኢኮኖሚ መረጋጋትና እድገት ለማምጣት ፈጣን መፍትሄ መፍትሄ መስጠትን አስፈላጊነት አጽንኦት ሰጥተው እንደነበር የጠቅላይ ሚኒስትር ጽህፈት ቤት ገልጿል። ለአዲስ አበባ ነዋሪዎች እየሰጠ የሚገኘው ዲጂታል የነዋሪነት መታወቂያ ካርድ ስራን ለማቀላጠፍ አገልግሎቱ በበይነመረብ ለመስጠት እየሰራ መሆኑን ኤጀንሲው ለአሻም አስታወቀ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የወረቀት የነዋሪነት መታወቂያን ወደ ዲጂታል ካርድ የቀየረላቸው ዜጎችም ሁለት ሚሊዮን መድረሳቸው አስታውቋል። አዲስ እንግዳ በአዲስ አበባ ለበርካታ በርካታ ዓመታት የኗሪነት መታወቂያ ለኗሪዎች በመስጠት ረጅም ዓመታትን ያስቆጠረው የሲቪል ምዝገባና የኗሪዎች አገልግሎት ኤጀንሲ ቀድሞ የነበረውን የወረቀት የኗሪዎች መታወቂያ ካርድ ወደ ዲጂታል የመቀየር ስራውን በተሻለ መልኩ እየሰራ መሆኑን ነው ለአሻም የገለጸው። በዚህም ተቋሙ አሁን ላይ ሁለት ሚሊዮን ለሚሆኑ የከተማዋ ኗሪዎች የዲጂታል መታወቂያ መስጠቱን የሲቪል ምዝገባና የኗሪነት አገልግሎት ኤጀንሲ የኮሚኒኬሽን ዳይሬክተር የሆኑት ጀሚላ ረዲ ተናግረዋል። አጠቃላይ ላ የተመዘገበ ሁለት ሚሊዮን አረቦታል። በፊት በማንዋል አገልግሎት ነበር የሚሰጠው አሁን ግን ሙሉ ለሙሉ ምናደረግነው አደረግ ዲጂታል ካደረግነው በኋላ የመዘግብ ማሆነ ተቋሙ ከዚህ ቀደም ለነዋሪዎች ይሰጠው የነበረውን የነዋሪነት መታወቂያ ካርድ አሰጣጥ ከህገወጥነት ወጥነት ለመከላከል እና ወደ ዲጂታል በማሸጋገር ተአማኒነት ያለው የማንነት ስርዓትን ለመዘርጋት ከወረቀት ስርዓት ወደ ዲጂታል ለመቀየር እየሰራ መሆኑን ጨምረው ገልጸዋል። ኃላፊው አክለውም በ2016 በከተማዋ ያሉ በርካታ ወረዳዎች በተለያዩ ተግዳሮቶች ምክንያት ወደ ዲጂታል ስርዓቱ ያልገቡ ስለመኖራቸው ጠቁመው አሁን ላይ ሁሉም ተግባራዊ አድርገውታል ብለዋል። አሁን አገልግሎት የሚያ ነው ሁሉም ቦታ ያን እንደ መሬት ያሉ አገልግሎቶች አሁን ላይ የዲጂታል መታወቂያን በመሰረታዊነት እየጠየቁ መሆኑን ተከትሎ መታወቂያቸውን ለመቀየር ወደ ተቋማችን የሚመጡ ዜጎች አሉ ያሉት ጀሚላ፣ ያ ካልሆነ ግን ዜጎች የመታወቂያቸውን የአገልግሎት ጊዜ ማለቅን ተከትሎ ነው የሚመጡት ብለዋል አክለውም ሁሉንም ማህበረሰብ ወደ ዲጂታል ስርአቱ ለማስገባት እየተሰራ እንደሆነ ተናግረዋል ያው ያው ግን አንዳንዴ አገልግሎት ሰልጎ ሲመጣ ደግሞ ማደስ የሚፈልገው ኤክስፓር ቤት ሚግድ የሚጠብቁ ይኖራሉ አንዳንድ እነሱም ደግሞ ወደ መስመር ለማስገባት ያው ኤክስፓር ቤትን ያለ ያለቀውን እየተቀበን ወደ ዲጂታል እና እያደረግን ያለው ቀጣይ ደግሞ ሙሉ ለሙሉ ሁሉም ህብረተሰብ ወደ ዲጂታል የሚገባበትን መስመር መስመርን ደግሞ እየዘረጋ ነው ያለ ነው። ይህን ተቋሙ ቀድሞ የነበሩ ስርዓቶችን በማከም ቀልጣፋና ፈጣን አገልግሎት ለመስጠት እየሰራ ነው ያሉት ኃላፊዋ በቀጣይ የፋይዳን ጨምሮ አንድ ወጥ የሆነ የዜጎችን ማንነት መለየት የሚያስችል ብሎም ሌሎች አገልግሎቶችን ያካተተ መታወቂያ ካርድ ለመስራት መንግስት እቅድ ስለመያዙ አስታውሷል። በተቋሙ የወሳኝ ኩነት ምዝገባን ጨምሮ በጠቅላላ ወደ ሶስት ሚሊየን የሚጠጉ ዜጎች መረጃ በዲጂታል ምዝገባ የመረጃ ቋት ውስጥ እንዳለም ተገልጧል። በሚቀጥሉት የክረምት ወራት በአብዛኞቹ የሀገራችን አካባቢዎች ከመደበኛው በላይ የዝናብ ሁኔታ እንደሚኖር ተገለጸ። ከሌሎች የተለያዩ ሴክተሮች ጋር መስራት ሊደርስ የሚችለው አደጋ መቀነስ እንደሚቻል የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር የሆኑት ፈጥነ ተሾመ ገልጸዋል። የአየር ንብረት ለውጡ ዓለም አቀፉንም ችግር ውስጥ እየከተተ ያለ ነው። ኢትዮጵያም የአየር ለውጡ የአለም አቀፍ ስጋት ነው እየሆነ ያለው። እንደ ጥሩ ነገር ሊሰራ የሚገባው የመቋቋም የአለም ለውጥ የአየር ጠባይ ለውጥን ወይንም የአየር ንብረት ብለን የምናነሳውን የዛን ለውጥ ችግር መቋቋም የሚያስችል አቅም መገንባት ያስፈልጋል ማለት ነው በአንድ በኩል በሌላ በኩል፣ ለአየር ንብረት መለወጥ አባባሽ የሆኑ ምክንያቶችን መቀነስ ተገቢ ይሆናል ማለት ነው። ከዚህ አንጻር ኢትዮጵያ ትኩረት አድርጋ በከተሞች አካባቢ የካርቦን ልቀቱን የሚቀንሱ የኤሌክትሪክ ተሽከርካሪዎችን በስፋት እየተጠቀሙ ነው። ዋና ዳይሬክተሩ ከቅርብ ጊዜ ወዲህ በሀገራችን የተለያዩ አካባቢዎች የመሬት መንሸራተትና እንደ ጎርፍ ያሉ የተፈጥሮ አደጋዎች መበራከታቸው ተከትሎ ለእነዚህ አደጋዎች ተጋላጭ የሆኑ አካባቢዎችን ጠቅሶ አካባቢዎቹ ዝናብ ካገኙ በኋላ በመሬት እርጥበታማነት ምክንያት ወደ መሬት መንሸራተት እንደሚያመሩ አብራርተዋል። የጎርፍ ተጋላጭ በሆኑ አካባቢዎች ተለይቶ ይታወቃሉ ወይ ለተባለው በክረምት አካባቢ የትኞቹ ናቸው የክረምት ዝናብ ተጠቃሚ በሆኑ አካባቢዎች ላይ ያሉ ተፋሰሶች በአብዛኛው የተከዜ ተፋሰስን ጨምሮ የጣና በለስ በተለይ በጣና በለስ አካባቢ የሚገኙ በአባይ ላይ ባሉት ተፋሰሶች ላይ የጎርፍ መከሰት ሊያጋጥም ይችላል ማለት ነው። አዋሽ ከመነሻ ጀምሮ እስከ መድረሻ ድረስ በጎርፍ ስጋት ውስጥ ያለ ስለሆነ ይህንን ችግር መቅረፍ የሚያስችል ስትራቴጂ መቅረፍ መቅረስ ያስፈልጋል። ችግሩን ወደ መልካም እድል መቀየር ያስፈልጋል ማለት ነው። ዳይሬክተሩ አክለውም በከተሞች የካርበን ልቀት መቀነስ፣ የኤሌክትሪክ ተሽከርካሪዎችን መጠቀምና ሌሎች አማራጮችን ለአጠቃላይ የአየር ንብረት ለውጥ በመፍትሄነት አንስተዋል። ዘገባው የባልደረባችን ናትናኤል በላይ ነው። ከ6000 በላይ የሚሆኑ ኢትዮጵያውያን የሐጅና ኡምራ ሃይማኖታዊ ጉዞ ተካፋይ መሆናቸው ተጠቆመ። ለሐጅና ኡምራ ወደ ሳዑዲ አረቢያ መካና መዲና የሚጓዙ በመላው ሀገሪቱ የሚገኙ የእስልምና እምነት ተከታዮች የምዝገባና የጉዞ ሂደት ያለምንም ችግር መከናወኑን ለአሻም ነግሯታል። ፍራውል ኃይሉ በዘንድሮ ሀጅና ኦመራ ጉዞ ቁጥራቸው ከ ከስድስት ሺህ በላይ የሚሆኑ ኢትዮጵያውያን የዚሁ የሃይማኖታዊ ጉዞ ተካፋይ እንደሚሆኑ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅና ኦመራ ዘርፍ ለአሻም ተናግረዋል። አሻም ያነጋገረቻቸው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅና ኦመራ ዘርፍ ኃላፊ አብዱልፈታህ መሐመድ ለሀጂ ወደ ሳውዲ አረቢያ መካ መዲና የሚጓዙ በመላው ሀገሪቱ የሚገኙ ምዕመናን ያለምንም ችግር የጉዞ ሂደታቸውን ለማከናወን አቅዶ ባደረገው እንቅስቃሴ እቅዱን ሙሉ በሙሉ ማከናወን መቻሉን አረጋግጧል። ለሁጃጁ የጉዞ ሂደት አስፈላጊ የሆኑ የጉዞ ሂደቶች በሙሉ ተጓዡ ባለበት አካባቢው እንዲያልቅለትና ያለምንም እንግልት ሂደቱ እንዲያልቅላቸውና እንግልት የሌለበት ሂደት እንዲሆን በታቀደው መሰረት መከናወኑንም አክለው ተናግረዋል። ሂደቱ መጀመሪያ በያዝነው እቅድ መሰረት ስድስት ሺህ ሁጃጆችን እናስተናገዳለን የሚል እቅድ ይዘን ነበር። የተነሳ ነው በያዝነው እቅድ መሰረት አልሐምዱላህ ስድስት ሺውንም ሁጃጅ ማስተናገድ ትችሏል። ለስድስት ሺውም ሁጃጅ አስፈላጊው የምዝገባ ሂደት በየሰላሳው ምዝገባ ማዕከላቶች ከሄድ ቆይቶ ለነዚህ በነዚህ ምዝገባ ማዕከላት በኩል የተመዘገቡት ሁጃጆች አስፈላጊውን የጉዞ ሰነት ከፓስፖርት ጀምሮ ከኢሚግሬሽን ጋር ባደረግነው ስምምነትና አግሪመንት የመጀመሪያ ስቴፕ ፓስፖርታቸውን አግኝተው ፓስፖርታቸውን እና ሌሎች አስፈላጊ ማማለት የሚገባቸው መስፈርት አሟልተው እንደጨረሱ ቪዛ ወረደላቸው። ከቪዛ በኋላ በሁለቱም አየር መንገዶች በነበረን የቅድመ አግሪመንት መሰረት ትኬታቸውን ኢሹ አድርገን እንግልት አልባ ሀጅ እንዳለው ሁሉም ሁጃጁ ከዚህ በፊት በአካል እስከ ፌዴራል መጅሊስ መጥቶ ከፍተኛ ውጣ ውረድ ሲደርስበት የነበረውን በትክክልም

ሲስተም ቤዝ ያደረገ ኦንላይን ሬጂስትሬሽን ኦንላይን አገልግሎት እጃጁ ባለበት ቦታ ሆኖ ባለበት አቅራቢያ ከተማ ፓስፖርትን እንዲያገኝ ባለበት ቅርብ የምዝገባ ማዕከል ቪዛውንም ቲኬቱንም ማግኘት እንዲችል ከዚሁ ጋር ተይዞ በመጨረሻ ስቴፕ ላይ ወደ ጉዞ በሚስተናዳበትም ሰዓት ለሚያስፈልገው የውጭ ምንዛሬ አክሴስ በባንክ ቤቶቹ ጋር በመነጋገር በቅርበት ባሉ ባንክ ቤቶች አማካኝነት ይህንኑ አገልግሎት ማግኘት እንዲችል ተደርጎ ኦልሞስት ይህንን የጉዞ ሂደት ያጠናቀቁ ተጓዦች በዛሬው እለት ሳውዲ አረቢያ መካ፣ መዲና ጉዞ ማድረጋቸውን ለአሻም አረጋግጠዋል። አብድል ፈታ አክለውም ጉዞውን የማድረግ ፍላጎት ኖሯቸው በምዝገባው ሂደት ያልተካተቱ ምዕመናንን ለማካተት ሳውዲ ከሚገኘው የሀጅና ኦመራ ሚኒስቴር ጋር በመነጋገር ለተጨማሪ ለሁለት ቀናት የቆየ ምዝገባ በማካሄድ ሁለት መቶ የሚሆኑ ተጓዦችን በመመዝገብና የጉዞ ሂደታቸውን በማጠናቀቅ በቀጣይ ቀናት ጉዟቸውን እንደሚያደርጉ ለአሻም ተናግረዋል። በዛሬ ከመቶ ሰማንያ ፐርሰንት የሚባሉ ህጃጆች ወደ መዲና ተጓሉ። ከዚህ ጎን ለጎን ብዙ ጊዜ ይሄ የምዝገባ ሂደት ጋር በተለያዩ ሀገር ላይ የሚቆዩ ፓስፖርት በጊዜ በአለማግኘት ፓስፖርታቸውን ለተለያዩ ቪዛ ኢሹ ተለያዩ ኤምባሲዎች ሀገራቶች የሚልኩ እጃጆች ይገጥማሉ እና መጨረሻ ስቴፕ ላይ ኦፖርቹኒቲውን ለነስም እንዲደርሳቸው ደጋገማው የሚጠይቁት አጋጣሚ ነበርና ምናልባት የነዚህን ውስን ሰዎች ኢሹ ሃንድል ማድረግ የሚቻልበትን ወይ ካለ ብለን ከህጅ ሚኒስቴር ጋር ድርድር አደረገን። ጥያቄያችንን ተቀብለው እነዚህ ሁለት መቶ የሚሆኑ ሰዎች ቪዛ እድሉን ማግኘት ይቻለ። ስለዚህ ይሄ ከቀድነው ከስድስት ሺው በላይ ማለት ነው። ስድስት ሺውን አጠናቀን መዝግበን ጉዞ ሰነድ አድርጋን ኦልሞስት በአውሮፕላን ሸኝተን እያጠናቀቅን ባለንበት ስቴፕ ነው እነዚህ ሰዎች ተደጋጋሚ ጥያቄያቸውን ሲያቀርቡ ጥያቄያቸውን ይዘን ለህጅ ሚኒስቴር አቀረበን። ሁለት መቶ ቪዛ ፕሮ ባረግን በወጣ ነው ማስታወቂያ መሰረት ሮብ ቀን ጠዋት የተጀመረ ሐሙስ አስር ሰዓት ሊያልቅ ይችላል ብለን ነበር። በዛ ሁለት ተጀመረ ሐሙስ አስር ሰዓት በፊት ወደ ስድስት አካባቢ እነዚህ ሁለት መቶ ወጃጆችን ተመዝግበው አስፈላጊውን ፔይመንት ተፈጽመው ኦልሬዲ ቪዛ ወርዶላቸው በዛሬው ቀን በሁሉም የሚባል ደረጃ ቪዛቸው በእጃቸው ገብቷል። በዚህ የጉዞ ሂደት በስፋት ያጋጥም የነበረው የፓስፖርት ማግኘት ችግርን በዘንድሮ ዓመት እንዳያጋጥምና ምዕመኑ እንዳይንገላታ ከኢሚግሬሽንና ዜግነት አገልግሎት ጋር በመተባበር ምዕመኑ ባለበት የፓስፖርትና ሌሎች አገልግሎቶችን እንዲያገኝ መደረጉንም ለአሻም ተናግረዋል። እንደ ጅምር ተግዳሮት አድርገን ይዘነው ነበር። በኋላ ላይ ግን ከኢሚግሬሽን በኩል በተደረገልን ልዩ ፕራዮሪቲ በሁሉም ሴንተሮች፣ በፊት አዲስ አበባ ላይ ብቻ ነበረ የሁጃጆች አስቸኳይ እንትን የሚሰጥበት። ነገር ግን በዚህ አመት በሁሉም የኢሚግሬሽን ማዕከላት ፓስፖርቶች አክሰስ ማግኘት ይችለናል። ፕራዮሪቲም ተሰጥቷቸዋል ለሁጃጆች በየክልሉ ኢሚግሬሽን ቅርንጫፎች ሄደው የሚስተናገዱ ሁጃጆች ፕራዮሪቲ ተሰጥቷቸው መስተናገድ ይችለዋል እና ስጋታችን በዚህ መልኩ ተቀርቧል። በዘንድሮ ዓመት የሀጅና ኦመራ ጉዞ ምዝገባ ሂደት ላይ ምንም አይነት የውጭ ምንዛሬ እጥረት እንዳላጋጠማቸው ኃላፊው ገልጸው ለዚህም ተባባሪ ነበሩ ያሏቸውንም አካላት ምስጋና አቅርበዋል። በዚህ ዓመት ምንም የውጭ ምንዛሬ ችግር የገጠመን የለም፣ አልሐምዱሊላህ ባለው የሀገሪቷ ላይ ማክሮ ኢኮኖሚክ ፖሊሲ ፍለመት በተደረገ ማግስት ከፍተኛ ሪሊፍ ካገኘ ተቋም ቢኖር የኢትዮጵያ ስምነ ጉዳዮች የሚያካሄደው የህጅ ኦፕሬሽን ስለዚህ ከዚህ ረገድ ከኛ ጋር እነዚህ ጃጆችን በመመዝገብ ትን የሚባሉ የባለደርሻ ይህንን ስራ ስንሰራ የባለደርሻ አካላት የሚባሉ አሉ። ባለደርሻ አካት ኢሚግሬሽን አለ፣ ወደ አየር መንገዶች አሉ፣ ቴሌ አለ፣ ጤና ጥበቃ ሚኒስትር ኢንክሎዲንግ ባንክ ቤቶች ሶስቱ ልክ ምዝገባውን በምናካሂድበትን ሰዓትን የመጀመሪያው ውይይታችን ከባለድርሻ ልዩ ባለድርሻ አካል ስለምናስባቸው ባንክ ቤቶችን ሰ ከባንክ ቤቶችን ዳር እየቀርበ ውይይት አድርገን የሁጃጁን አገልግሎት የምንከፍልበትን ፎሬን ከረንሲ የምናገኝበትን ወይ ነበር ይሄ ኦልሬዲ ማርኬቱም ነባራዊ ሁኔታውን ፈጣጅ ሆነ ስለተገኘ በዚህ ላይ ደግሞ ባንክ ቤቶችን ፖዚቲቭሊ ይህንን የዶላር ጥያቄያችን በፈለግነው ነው ሰዓትና ጊዜ አክሰስ ማግኘት እንደሚችል መሰል ከሆነና በዚህ አመት እንደ ባለፉት ጊዜያቶች የዶላር ችግር አልገጠመንም። በዘጠኝ ወራት ውስጥ በህገወጥ የሰዎች ዝውውር ከ100 በላይ መዝገቦች መቅረባቸውን ቢሮው በአሻም በኩል አስታወቀ። የአዲስ አበባ ከተማ አስተዳደር ፍትህ ቢሮ በዘጠኝ ወራት በተገኘው 100 ህገ ወጥ የሰዎች ዝውውር መዝገብ ውስጥ 55 መዝገቦች ላይ ክስ መመስረቱን አስታውቋል። መስከረም አዲሱ በኢትዮጵያ በተለያዩ ምክንያቶች ከሀገሩ የሚወጡ ስደተኞች እየተበራከቱ እንደመጡ ይታወቃል። በተለይ ደግሞ በህገ ወጥ ደላሎችና ኤጀንሲዎች አማካኝነት ከሀገር የሚወጡና ለተለያዩ ጉዳቶች እየተዳረጉ የሚገኙ ዜጎች እንዳሉም ይታመናል። ከዚህ ጉዳይ ጋር ተያይዞ በህገ ወጥ መንገድ ከሀገር የሚወጡ ዜጎችን ደላሎችንና ኤጀንሲዎችን በመቆጣጠር ረገድ ምን እየተሰራ ነው ስትል አሻም የአዲስ አበባ ከተማ አስተዳደር ፍትህ ቢሮን ጠይቃለች። የአዲስ አበባ ከተማ አስተዳደር ፍትህ ቢሮ የህገ ወጥ ሰዎች አዘዋዋሪና ድንበር ማሻገር ወንጀሎች ተከ የተከላካይ ጽፈት ቤት ኃላፊ ዮሐንስ ብርሃኑ ለአሻም እንደገለጹት ከሆነ በ2017 ዓ ም በዘጠኝ ወራት ውስጥ በህገወጥ የሰዎች ዝውውር በሰው መነገድ እንዲሁም በህገወጥ መንገድ ለስራ ወደ ውጭ ሀገር በመላክ ጋር በተያያዘ እርምጃዎች እንደተወሰዱ ገልጸዋል። በዚህም በዘጠኝ ወራት ጊዜ ውስጥ ከአንድ መቶ በላይ መዝገቦች መቅረባቸውንና ና ከእነዚህ መዝገቦች ውስጥ 55 በሚሆኑት ክስ መመስረቱን ተናግረው ቀሪ 45 መዝገቦች ደግሞ በሂዳት ላይ መሆናቸውን እንዲህ አብራርተዋል። አያይዘውም 123 የሚሆኑ በህፃናት ጉልበት ብዝበዛ እንዲሁም በህገወጥ ድንበር ማሻገር የተጠረጠሩ ሰዎች መኖራቸውን ጠቁመው በዚህም ሀያ ሁለት ህገወጥ ፓስፖርቶች መያዛቸውን ነው የሚናገሩት። ኃላፊው በሰው መነገድ፣ ሰውን በህገወጥ መንገድ ድንበር ማሻገር እንዲሁም ሰውን በህገወጥ መንገድ ለስራ ወደ ውጭ ሀገር ከመላክ ወንጀሎች ጋር በተያያዘ ከተወሰዱ እርምጃዎች ጋር በተያያዘ በተለይም በዚሁ ባለፉት ዘጠኝ ወራት ባሉ ጊዜ ውስጥ በአጠቃላይ አንድ መቶ በላይ የሆኑ መዝገቦች በዋናነት ምርመራ ቀርቧል። እነዚህ መዝገቦች ከቀረቡት ውስጥ ሀምሳ አምስት መዝገቦች ላይ ቀርብ ተደርጓል። እንደገና አርባ አምስት መዝገብ ደግሞ በሂደት ላይ ያለ በምርመራ ሂደት ላይ ያለ ሲሆን በዚህ ውስጥ ደግሞ በሰው መነገድ ወንጀል በህፃናት ጉልበት ብዝበዛ በአጠቃላይ በአዋጁ በአንቀጽ ሶስት ላይ ከተደነገጉ በሰው መነገድ ህገወጥ ሰዎች ዝውውር ጋር ድንበር ማሻገር ጋር እንዲሁም ሰውን በህገወጥ መንገድ ለስራ ወደ ውጭ ሀገር ከመላክ ወንጀሎች ጋር በተያያዘ በአጠቃላይ እንደዚህ እንትኖችን አድርገናል። ሂደቶች ላይ ያሉ ወደ መቶ ሀያ ሶስት ተጠርጣሪ መቶ ሀያ ሶስት ተጠርጣሪ ተይዞ ነው ያለው። እሱ ብቻም ሳይሆን ፓስፖርት ደግሞ ወደ 22 ህገወጥ ፓስፖርት ደግሞ በዚህ እየተሰጣቸው 22 ፓስፖርትም ተያዘበት ሰነድ ማስረጃዎች አሉ። አያይዘው ከህገወጥ ኤጀንሲዎች ጋር ተያይዞ እርምጃዎች እየተወሰደ መሆኑን የገለጹት ኃላፊው ከዚህ ቀደም በከተማ በሚገኙ 1200 ኤጀንሲዎች መካከል 75 በሚሆኑት ላይ አስተዳደራዊና ህጋዊ እርምጃዎች እየተወሰደባቸው መሆናቸውን እንዲህ ያብራራሉ። አሁን ላይ እርምጃዎች የተወሰደባቸው ኤጀንሲዎች እነዚህ ይሁኑ እንጂ ሌሎች በሂደት ላይ ያሉ ጉዳዮች እንዳሉም ተናግረዋል። በዚህ በአጠቃላይ የሚወሰዱ እርምጃዎች እሱ ብቻም ሳይሆን ከህገ ወጥ ኤጀንሲዎችም ጋር ተያይዞ በርካታ በተለይም ደግሞ ከሰባ አምስት ኦልሞስት ከአንድ ሺ ሁለት መቶ በላይ ኤጀንሲዎች ናቸው። ከነዚህ ኤጀንሲዎች ጋር ላይ ፍቃድ ሽፋን በማድረግ የሚሰሩ ህገወጥ ድላላዎች ጋር ህገወጥ አዘዋዋሪዎች ጋር የሚሰሩ ስራዎች አሉ። ይህንንም ክትትልና ቁጥጥር ከማድረግ አንጻር በሂደት ላይ ያሉ ለሚዲያ የሚገለጹና በተለያዩ ኦፕሬሽን ላይ በስራ ላይ ያሉ መብቶች አሉ። ኤጀንሲዎችን ከመቆጣጠር ከመከታተል አንጻር ያሉ አሉ። ከአስተዳደራዊ ከማገድ ከማሸግ ከዛ ጀምሮ በህግ ተጠያቂ እስከማድረግ ድረስ ያሉ ስራዎችን በበላይነት እየሰራና እያስተባበርን እንገኛለን። አሁን በሂደት ካሉ ከሰባ አምስት በላይ የሚሆኑ ኤጀንሲዎች ላይ ከአስተዳደራዊ እርምጃ ጀምሮ እስከ ህጋዊ እርምጃ የሚወሰድበት ሂደቶች አሉ። ከዛም በላይ ቁጥሩ ሊጨምር ይችላል። በቅርቡ ሌላ ህግ አግባብ እየሄደ ያለ ጉዳይም ያለ ስለሆነ ቁጥሩ ከዚህ በላይም ሊሆን የሚችላል። በህገ ወጥ መንገድ ቸው ለተለያዩ ሰብአዊ መብት ጥሰቶች የተዳረጉ ዜጎችን መልሶ የማቋቋም ስራ እየሰራ በመሆኑ በዚህም የውጭ ጉዳይ ሚኒስቴር እና ሌሎች ባለድርሻ አካላት ጋር በጋራ በመሆን እየተሰራ መሆኑን ተናግረዋል። በዚህም የግንዛቤ ማስጨበጥ ስራዎች እየተሰሩ ነው ይላሉ ኃላፊው። በዋናነት ይሄ ከተለያዩ ሀገራት በህገወጥ መንገድ ወይም ደግሞ ለተለያዩ ሰብአዊ መብት ጥሰትና ለተለያዩ ችግር ውስጥ ያሉትን ከማዳን ዜጎችን ከማትረፍ አንጻር የተሰሩ ስራዎች አሉ። በተለይም ይሄ ስራ በዋናነት ከውጭ ጉዳይ ሚኒስቴር እንዲሁም ደግሞ ከተለያዩ ባለድርሻ አካላት ከስራና ክህሎት ሚኒስቴር ጋር የሚሰሩ ናቸው። ከዛም በላይ ደግሞ የአዲስ አበባ ነዋሪዎች የሆኑ ያሉትን ደግሞ ከዚሁ ተመላሾችን መልሶ የማቋቋም ተጎጆችን የመደገፍ በተለያዩ የስራ እድል ፓኬጆች ውስጥም ተጠቃሚ እንዲሆኑ የማድረግ የግንዛቤ ስልጠና ማድረግ እዛው ከጤና አገልግሎትም ተደራሽ የሆኑ የማድረግ ስራዎችን ከመንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በጋራ ስራ ነው የምንገኙ። በተያዘው በጀት አመት የተገኙ መዝገቦች ላይ ክትትልና እርምጃዎች እንደሚወሰዱ የአዲስ አበባ ከተማ አስተዳደር ፍትህ ቢሮ አስታውቋል። ተመልካቾቻችን ለዕለቱ ያዝንላችሁ ዜናዎቻችን ከመቋጨታችን በፊት በድጋሜ ርዕሰ ጉዳዮቹን እናስታውሳችሁ። የጠቅላይ ሚኒስትር አብይ አህመድ የፈረንሳይ ጉብኝት የሁለቱን ሀገራት ሁለንተናዊ ግንኙነት ያጠናክራል ተባለ። ከስድስት ሺ በላይ የሚሆኑ ኢትዮጵያውያን የሐጅና ኡምራ ሃይማኖታዊ ጉዞ ተካፋይ መሆናቸው ተጠቆመ። በዘጠኝ ወራት ውስጥ በህገወጥ የሰዎች ዝውውር ከአንድ መቶ በላይ መዝገቦች መቅረባቸውን ቢሮው በአሻም በኩል አስታወቀ። ከውጭ ኔታንያሁ የፈረንሳይ የብሪታንያና የካናዳ መሪዎች ከሐማስ ጋር ወግነዋል ሲሉ ክሳቸውን አሰሙ። ለዛሬ ዕለተ አርብ ግንቦት 15 ቀን 2017 ዓ ም ያዝንላችሁ የአሻም የመሸት ዜናዎቻችን በዚሁ ተቋጭተዋል። እኔ የዕለቱ ተረኛ ሳላፊ ሙሐመድ ንጉስ አብዱ አብሬያቸው ቆይታ አድርጌ ነበር። ከቀሪ ፕሮግራሞቻችን ጋር ደግሞ መልካም ቆይታ እንዲሆንላችሁ እንመኛለን። በዚሁ አጋጣሚ ደግሞ ሁሉም የማህበራዊ ትስስር ገጾቻችን ማለትም ፌስቡክ፣ ቲክቶክ፣ ቴሌግራም እና ዩቲዩብ ላይክ፣ ሼር እና ሰብስክራይብ በማድረግ ያለፏችሁ ዜናዎቻችን፣ እንዲሁም ደግሞ ወቅታዊ ፕሮግራሞቻችን መከታተል እንደምትችሉ በዚሁ አጋጣሚ ለመጠቆም እንወዳለን። አሻም ለሁላችን።